እህቴ ሆይ እንደዚህ እየጀነጀኑ አዛም ያደርጉሽን ወንዶች ይህን ቪዲዮ ላኪላቸው በሶሻል ሚዲያ ኦንላይን ላይ ተመለከታትና አንዱ እንዲህ አላት እስኪ እንተዋወቅ ስምሽ ማን ነው በማለት ጠየቃት እሷም ግን የመለሰችለት መልስ በጣም አስገራሚ ነበረ እኔ ማለት እኮ ያቺ ሐዋ ነኝ ከጎነህ የተፈጠርኩት ሐዋ ነኝ እንዳት ጎዳት የተፈለገችው ካንተ አካል የመጣችው እንዲሁም እንደ እናት በመሆን ሰዓት ከእግር ስር ጀነትን የምታገኝባት እንደ እህት በምትሆን ሰዓት ደግሞ እሷን ተንከባክባሃት ጀነትን የምታገኝባት ልጅ ስትመለከታት ደግሞ እሷን ተንከባክበህ ከአላህና ከመልእክተኛው ጋር የምታስተዋውቃት የሆነች ልጅ፣ እንደ ሚስት ስትመለከታት ደግሞ ያንተን ልጆች የምትወልድልህ የሆነችው ያቺ ሴት ነኝ በማለት ትመልስለታለች። በዚውም ስትቀጥል ደግሞ እንዲህ አለችው፣ በዚህ ምድር ላይ አንድ ሺ ያክል ሳሌሕ ያልሆኑ ወንዶች የምትበልጥ የሆነች እሷ ሳሌሕ በመሆኗ ብቻ የተነሳ እንዲሁም በቁርአን ውስጥ ደግሞ የተለያዩ ሱራ የወረደላት የሆነች ልክ እንደ ሱረቱ ኒሳ እንደ ሱረቱ መርየም የመሳሰሉት በማለት ትናገራለች። እንዲሁም እንደ እህት ልትንከባከባት ና እንደ ሚስት ደሞ ልታፈቅራት የምትችል የሆነች ሴት ነኝ። አሁንስ አወክኝ በማለት ስትጠይቀው፣ አዎ አሁን አውቄሻለሁ በማለት ይመልስላታል። ታዲያ አንተስ ማንህ ማን ልበል በማለት ስትጠይቀው፣ ሁለት ቃላቶችን ብቻ ነበር የመለሰላት። እኔ ማለት እኮ አታኢብ ኢለላህ ወደ አላህ የተጸጸትኩ ነኝ በማለት ይመልስላታል። ማንኛውም ሴት ሶሻል ሚዲያ ላይ ስትመጣ ልትጀነጀን እና የማንም ወንድ መርኪያ ልትሆን አይደለም። ነገር ግን ብዙዎች ሴቶች እንደዚህ ስለሆኑ ሁሉንም ሴቶች በዛ መልኩ እንዲፈረጁ አድርገዋቸዋል። መጠንቀቅ ያለብን ነገር አንዳንዶች ደግሞ የአላህ ስብሐነወ ተዓላን ንግግር ከፍ ለማድረግና ዳዕዋ ሊያደርጉ እንዲሁም ምን ዳዕዋ አለ ብለው ዳዕዋ ሊያዳምጡ ፈልገው ወደ ሶሻል ሚዲያ ጎራ የሚሉ ሴቶች እንዳሉም ሊታወቅ ይገባል። ከነዛ መካከል እቺ አንዷ ናት። እህቴ ሆይ እንደዚህ እየጀነጀኑ አዛ የሚያደርጉሽን ወንዶች ይህንን ቪዲዮ ላኪላቸው። ሰላም አለይኩም።